እውቀት ተከፋፍሎ የሚታይበት መንገድ የለም። እኔ አሁን ባህል ሲባል ሕክምና ባህላዊ ብዬ አልጠራም። እውነት ለመናገር በታሪክ ኢትዮጵያኖች ዘይት የማምረት ችግር ነበረባቸው። አሁን ምግቦች ላይ የራሳቸውን ጣዕምና መዓዛ አታውቀውም። ሶስት ሌትር በሁለት ብር ይሸጡልን። ሌትር በሁለት ብር ነው የተላመር ነው ፕላምቢ ስለነበራቸው ፈሳሽ ሆነው መጡ አሁን ተመሳሳይ ናቸው። እንዲሁም እነዚህኞቹ ናቸው አደጋቸው ላሊት ፌሌሪቲ የጉበት የአንጀ ሲያጋጥም ሄደህ የምትታከም ቱርክ ወይም ህንድ ነው። እነዚህን ኦይሎች ደግሞ የሚልኩልህ እነሱ ናቸው። እስኪ እስካሁን የተማርናቸው ያወቅናቸው ነገሮች በሙሉ የእኛ ናቸው። የኦሊቭ ኦይል እስከ ዘጠኝ ሺህ ብር ይሸጣል አደል ኢትዮጵያ ውስጥ ተምሮ ስፔሻላይዝድ አድርጓል የምትለው ሐኪም በኃይለስላሴ ዘመን ብዙዎቹ ውጭ ሀገር ሄደው ተምረው ሲመጡ ትልልቅ ቦታ ተሰጣቸው። ላሳይ ይችላለሁ። እኔ ያከምኳቸውን ሰዎች አስከሬን ነው ልንሰጣችሁ የምንችል የተባለ ሴት በህይወት ዣት መጥቻለሁ። እዚህ አሁንም አሉ። ባህል በዓለም የህክምና ስርዓት ውስጥ አይድንም የተባለን ነገር እንዲህ በቀላሉ አዳንኩ ይላል ብለው ተሰባስበው እንዲሁም ተጠያቂ ለማድረግ እኔን የሚበልጠውን ነገር አይቶ መርምሮ ውጤታማ የሚያደርግ ትውልድ ሊመጣ ይችላል። ሰውን በማዳን ውጤት ማምጣት የነበረው አሁን አልፎ ቢዝነሱ ነው ይመለሳሉ ሪከቨሪ ያደርጋሉ ተብሎ ማይታመኑ ቦታዎች ላይ ወጥቶበት በአጭር ጊዜ ውስጥ ለውጡን ታየዋል አሁን አሁን አሁን አሁን የሰለቸኝ ምንድን ነው ሰዎች ወደ እኔ የሚመጡበት መንገድ ፕላን አድርገው አቅደው ከዚህ ነገር ሁሉ እንደወጣ የሚያደርጉበት መንገድ ደሳ እና ተፈላጊ የሆነ የመጣበት መንገድም ልክ አደለም ልክ ቻይኖቹ እንዳረጉት ጀርመኖቹ እንዳረጉ ጉዳት አለ ይባላል በምን አይነት ሚዛን እንዴት ተመዝኑ ሟርት ይኖራል ጥንቆላ ይኖራል የካንሰር ሴል የሚጎለብቱባቸው ናቸው። አሁን መዘመን ማለት ምን ማለት ማወቅ ምን ማለት ነው? በእኔና በአንተ እድሜ ነው ብዙ አሁን እነዚህ ፌሌሪት የሚያጋጥም እናትና አባቶቻችን በቀን ስንቴ ቡና ይጠጡ ነበር? ከአስር በላይ ልጅ የወለደች አንድ እናት ቦርጫ አውጥታ አይታ ታውቃለህ? ዛሬ አንተ ሰላሳ ዓመት ላይ እያለህ የስልሳ ዓመት ሰው ባደረግህ ደስ ይልሃል። አንተ ጤናማ መሆንህ አዋጭ አደል? ምክንያቱም ያስ ማድረግ አለብ። አሁን አሁን የማየው ነገር አለ። አንጀታችሁን አጽዱ፣ እያጸዳችሁ ነው እናንተ አንጀት የሚጸዳበት መልኩ በጣም አደገኛ ነው በጣም ማለት ሚነራሉ ይወገዳል በቀላሉ ጎመን መፍጨት አይችልም ማለት ዘላቂ የሆነ ችግር እየሸመተ ያለ ሰው ብዙ ነው በጣም የአንጀትን ጤና ማወክ ይህ ካፒታሊስቶች ትልቁ የገቢ ማግኛ ስርዓት አድርገውት ነድፈውበት ነው የሚንቀሳቀሱት ለምግብነት ይሆናሉ ወይ መጀመሪያ አይሆኑም በፍጹም አይሆኑ እውቀት ተከፋፍሎ የሚታይበት መንገድ የለም አሁን ዘመናዊ ወይም እኔ አሁን ባህል ሲባል ህክምናም ባህላዊ ብዬ አልጠራም። እውነት ለመናገር ባህል የምንላቸው ነገሮች እሴቶቻችን ናቸው። አንድ ሀገር እንደ ሀገር የሚቆሙበት መሰረቶች እነዛ ናቸው። ባህል የአንድ ሀገር የአለባበስ፣ ቋንቋ፣ የግቢ ስርዓት እያንዳንዱ በሃይማኖት ስርዓቶች ሁሉ እያንዳንዱ ሃይማኖቶች ያሉት ዶግማና ቀኖናዎች ናቸው። ባህሎች ሀገር እንደ ሀገር የሚቆም በዚህ ስለሆን፣ ባህል ሲባል ጠቅላለ ስናደረገው የሀገር እሴት ህክምና ደግሞ እንደ ህክምና አጠራሩ አካላዊ ስነልቦናዊ ወይም መንፈሳዊ ትለዋለ እንደዚህ ተደርጎ ነው ህክምና የሚታየው። ሚዛኑ የባለሙያውን አቅም ነው የሚመዝነው። ባለሙያው ምን ያክል ነው እውቀቱ በዚህ ጉዳይ ላይ ሊሰራ እ ብዙ ጊዜ አሁን ምንድን ነው ዘመናዊ ህክምና አዋጭ ነው ባህላዊ ይባልና ይሄ ሀገር በቀል ህክምና ጉዳት አለው ይባላል። በምን አይነት ሚዛን እንዴት ተመዝኑ? በሁለቱም መንገዶች ጉዳት ሊኖር ይችላል። ጉዳቱ የሚመጣው ደግሞ እንደ ባለሙያው አቅም፣ በሁሉም ቦታ ስህተቶች ስለማይጠፉ። አሁን እያንዳንዱ የሀገር በቀል ህክምናን ወደኋላ እንዲቀር ያደረገው በልማድ ከባህል ጋር ተያይዞ ይህ ባህል ስንላቸው ሴቶች ብዙ አይነት አይደሉ። ከጎጅ ዝንባሌ ጋር በተያያዘ ማይጠቅሙ እሳቤዎችን አብረን እናያይዛቸዋለን። ሟርት ይኖራል፣ ጥንቆላ ይኖራል። እነዚህ እነዚህ ነገሮች መምጫው ባህል ሲባል አየህ፣ አትከላከልም፣ አትሞግትም። አንዳንዱ ከእምነት ጋር ሊያያይዝብህ ይችላል። አንዳንዴ ከአንዳንድ አካባቢ ከማህበረሰብ እሳቤ ጋር ያቆራኝብህና እንዳትሞግት እሱን ነገር ስትሞግት ህብረቱ ሊቃወም ስለሚችል ማለት የሚጠጋበት ነገር ስላለ እሱን እሱን እያረሙ ቢመጣ ውጤት ይመጣበት ነበር። ስለዚህ በትክክል እውቀትህን በስነ ስርዓት በትክክል አውቀዋለሁ ወይ በትክክል ዝግጅት ያልቋል ወይ የሚለው ነገር ያስፈልግ። ምግቦቻችን ደግሞ ከተፈጥሯዊ ይልቅ ሰው ሰራሽ እየሆኑ ስለመጡ ፕሮሰስ የተደረጉ ይህ ደግሞ አንዱን የስርዓተ ምግብ አካልን የሚያውቅ የሚያበግን ስለሆነ የትኛውም የካንሰር ሴል የሚጎለብቱባቸው ናቸው። ልክ ከተፈጥሮ ያለን ቁርኝት እየሸሽ እየራቀ ራሳችን አዘመን ነው አወቅን ስንል ልክ ባልሆነ መንገድ አሁን መዘመን ማለት ምን ማለት ማወቅ ምን ማለት ነው? አዋጭ የሆነውን አድቫንስ የሆነውን ነገር መያዝ አለ ጊዜያዊ መፍትሄ የሚሰጠው ላይ ትኩረት ስለምናደርግ ቋሚ የሆነ ነገራችን እናጠዋለን። ችግሮቹ ሲያጋጥሙን በቀላሉ ማንፈታቸው ነገሮች ያጋጥሙናል። በእኔና ባንተ ዕድሜ ነው ብዙ አሁን እነዚህ ፌሌሪቲ የሚያጋጥሙ ምን ያክል አሁን አንደኛው ነው ይሄ የስርዓተ ምግብ አካል ሲታወቅ የሚመጣ ግፊት ነው አይደል? እናትና አባቶቻችን በቀን ስንቴ ቡና ይጠጡ ነበር? ብዙ ጊዜ በጨው ያ ያው የሚጠጡ በጨው ነው። ቤት ውስጥ ሶስት አራቴ ቢፈላ ሶስት ሶስት ስኒ ሊጠጡ ይችላሉ። ወደኋላ የህዝባችን ጤና ብታረጋግጥ እዛ በፊት ስኳር አይታወቅም። ግፊት አይታወቅም፣ ኮሌስትሮል አይታወቅም። አሁንም አሁንም ይሄ ዘመናዊነት ይሉት አጉል ነው። አሁን ዘመናዊ ሲባል ራስን በበቂ እውቀት ስታዘጋጅ ተቀበለዋል። በአጉል መልኩ የተቀበሉ ሰዎች ላይ ችግሯ አለ። ያልተቀበሉት ላይ ገበሬዎችን ስታያቸው አቋማቸው ወደ ሳይል እንደኔና እንዳንተ በየቀኑ የሚሰሩት ምንም አይነት ፕራክቲስ የለም። አካላዊ ላይፍ ስታይላቸው እንዲያ ስለሆነ ተስተካከለ፣ ሸብናለ ከአስር በላይ ልጅ የወለደች አንድ እናት በውርጭ አውጥተ አይታ አታውቃለህ? የለም። የተዛባ የጤና ችግር አጋጥሞ አታውቃለህ። ዛሬስ ሁለት ሶስት ከተወለደ በኋላ የተለያዩ ችግሮች። ስለዚህ ይሄ ምንድነው? ዶርማንትድ ሆኗል። ላይፍ ስታይሉ ሙሉ በሙሉ የኛ የሚጠቅመን እንትተን ወደማይጠቅመን መንገድ ይደናል፣ አቋራጭ መስሎ ስለታይ ጤናማ አመጋገቦችን እኮ ከዘሩ ነው፣ ከመሰረቱ። አሁን ጤናማ ዘር በተደጋጋሚ የምለው ነው። ልውጥ ዘረመሎች ላይ የሚይዙ ሴንቴቲክ ፎርማል እነዚህ ሴንቴቲክ ፎርሞች አርቲፊሻል የሆነ ይዘት ነው በውስጣቸው የሚኖር። ሰውነታችን እሱን አጣርቶ ማስወገድ አይችልም። አሁን የምግብ ስርዓት አካል የምንለው ጉበት፣ አንጀት፣ ኩላሊት፣ እነዚህ ቶክሲክ የሆነ ነገርም በሙሉ አጣርተው የሚልኩልን አካላቶቻችን አርቲፊሻል የሆነ ነገር ሲገባ ማጣራት አይችሉም። ስለዚህ በሱ ቁጣ ይፈጠራል፣ ብግነት ይመጣል። እነዚህ ብግነቶች ስር እየሰደዱ ሲመጡ የተለያየ ችግሮች ናቸው። ስለዚህ ከመሰረቱ ምንድን ነው ጤናማ የሆነ ዘርን ማቆየት። በፊት የስራ ባህላችን ያልጎለበተ ስለነበር፣ የሰው ህዝብ ቁጥሩ ውስን ስለነበር ራስን መመገብ ቀላል ነበር። ቁጥራችን እየጨመረ ሲሄድ ግን የምርት መጠናችን የስራ ባህላችን ዝቅ ሲል አምራችነታችን ይቀንሳል። ራስን ሰው መመገብ ካልቻለ በአቋራጭ አርቲፊሻል ፈርትላይዘር ተጠቅመህ ሰብሎችን በአጭር ጊዜ ውስጥ ማድረስ። አሁን ሰብሎች የሚደርሱበት የራሱ የሆነ ጊዜ አለ። ዛሬ አንተ ሰላሳ ዓመት ላይ እያለህ የስልሳ ዓመት ሰው ባደረግህ ደስ ይልሃል? ኖ እጽዋቶች ከዘር ጀምሮ መሬቱን የምታለሰልስበት፣ ከዛ ለመሬቱ የሚጠቅሙ የሚያዳብሩ ነገሮች የምትሰጥበት፣ ዘርን ከጨመርክ በኋላ የምትንከባከብበት ስርዓት፣ በቅለው አድገው የሚያፈሩበት ጊዜ፣ በውስጣቸው የሚጠቅም የሚያስፈላጊውን ይዘት እንዲይዙ የሚያደረግ ጊዜ ነው። በአርቲፊሻል መልኩ ስታያዛቸው ግን ቶሎ ነው የሚደርሱት ተፈጥሮ ይዘታቸው በቂ አይሆን። ስለዚህ እነዚህ ምግቦችን ለመመገብ ያደረገን አንዱ የሥራ ባህላችን ሳይጎለበት ራሳችን መመገብ ባለመቻላችን በጊዜው እንደ መፍትሄ የወሰድናቸው እነዚህን ከረሃብ ጦርነት ይሻላል ነው አይደል? እየታገልክ መፍትሄ ታበጅበታለህ ተብሎ ታስቦ ነበር። ከዛ በኋላ እኛ ግን ሙሉ በሙሉ የስራ አካል አረግ ነው። አሁን ማንም ሰው ጤናማ ነገሮችን ከመዝራት ይልቅ አርቲፊሻል ነገሮችን በአጭር ጊዜ ውስጥ አድርሶ በግብይቱም ስርዓት አሁን የጤና አጠባበቅ ስርዓቱ በፊት የሚደገፍ ነው አደለ የሚደገፍ ነው ብዙ ጊዜ እንዲሁም በነፃ ነው ሰዎች ጤናማ እንዲሆኑ በመንግስትም በተለያዩ የጤና ክልላዎች እየተቋቋመ ህክምና ይሰጥ ነበር ማህበረሰብን ጤናማ ለማድረግ አሁንስ ፕራይቬት የሆኑት እየጎለበቱ በፎሎ አፕ ነው ምን ሆኗል ቢዝነሱ ነው አላ ቢዝነስ ከሆነ አንተ ጤናማ መሆንህ አዋጭ አደለ ምክንያቱም ያሰው ማድረግ አለብህ ያ ሰው ለማደግ በችግር ውስጥ ማለፍ አለ። እንደው አሁን አሁን የማየው ነገር አለ። አንጀታችሁን አጽዱ እያጸዳችሁ ነው። እናንተ አንጀት የሚጸዳበት መልኩ በጣም አደገኛ ነው። በጣም ማለት የምትወስዳቸው ለአንጀት ማጽጃነት የምንጠቀማቸው ስርዓቶች ወይም ማስመለስ ነው ወይም ወደ ታች የሚል። ስለዚህ እንደዚህ አይነት ነገር ተደጋጋሚ ሲደረግ አስፈላጊ የሆነ ሚኔራል ከሰውነት ይወጣል። በአድም ጉድም ባክቴሪያ በአንጀታችን ውስጥ አለ። ፕሮቲን የሚሰበረው በአድ የሆነው ባክቴሪያ ሲኖር ነው። እነዚህ ነገሮች ሰብሮልን ነው። ፕሮሰስ በልኩ መሆን አለበት። አሁን ይሄ አርቴፊሻል የሆነ ነገር ወደ ውስጣችን ስንገባ ቶክሲክ የሆነ ነገር ስለሚበዛ በአድ የሚባለው ባክቴሪያ ይጎለብታል፣ የአንጀታችን ጤና ይታወቃል። ስለዚህ ከመሰረቱ የአንጀትን ጤና ለመጠበቅ በአድ ነገሮችን አለማስገባት፣ ባላንስ እንዲሆን። ሰው በዚህ ሂደት ካለፈ በኋላ አንጀቴን ላጽዳ ሲል ሚነራሉ ይወገዳል። በቀላሉ ጎመን መፍጨት አይችልም ማለት ተደጋጋሚ ጋዝ ያስቸግረዋል አሁን በርካታ ሰዎች ይህን እያደረጉ ነው በየሚዲያው መጥተው ኮንሰልት የሚያደረጉ ሰዎች እየሳሳቱ ነው እንዲያርጉ ይህን ተጠቀሙ ምናምን ሲባል ምላሽ ለመስጠት ሞክራለሁ እኔ ግን ምን ያክሉ ሰው ገብቸው አውቆኝ ተረድቶኝ እያደረገው ነው ጊዜያዊ ሪሊፎችን እንደ መፍትሄ እያየ ዘላቂ የሆነ ችግር እየሸመተ ያለ ሰው ብዙ ነው በጣም ስለዚህ ከመሰረቱ አጠባበቅህ። ምንድን ነው የሚጠቅመኝ፣ ምንድን ነው የሚጎዳኝ የሚለውን ነገር ጠንቅቀህ ማወቅ። ተፈጥሮ ለራሷ ሁሉንም ምላሽ ስለያዘች እሷን መረዳት ብንችል ከጉዳቱ ራሳችን እንጠብቃለን፣ ውጤታማም እንሆናል። እያንዳንዱን ነገር ለሰው ልጅ በየቀኑ ህይወት እየተቀበልን ነው የምንኖረው እኛ። ህይወት ዴል የሚሰጥህ ነገር ነው። ህይወት ካለው ነገር እየተቀበልክ ነው የምትኖረው። ምግብህ ህይወትን የሚሰጥህ አካል ስለሆን፣ ስለዚህ እሱን ደግሞ ተቀብሎልህ ፕሮሰስ የሚያደርገው ትልቁ የሰውነት ማሽንህ አንጀት። እሱ የሚታወቅ ከሆነ ምናልባት ማለት ይኖርብኝ አይኖርብኝ አላቅም። ምላሳችን ራሱ አዘናግቶ ጣፋጭ ስፓይሲዎችን በማብዛት የአንጀትን ጤና ማወክ፣ ይሄ የካፒታሊስቶች ትልቁ የገቢ ማግኛ ስርዓት አድርገውት ነድፈውበት ነው የሚንቀሳቀሱት። በሚሽነሪዎች ነው የሚሄዱት። የምንጠቀማቸው ኦይሎች ሲድ ኦይሎች ናቸው። ሪፋይን የተደረጉ ናቸው። ለምግብነት ይሆናሉ ወይ መጀመሪያ? አይሆኑም። በፍጹም አይሆንም። በዛ ሙቀት ልክ ተጠብሰው የምንመገባቸው መገባቸው አለ እነዛን የምግብ ዘይቶች አምርተው የሚልኩልን ሀገራት ራሳቸው እንኳን አይመገቧቸው። በታሪክ ኢትዮጵያውያኖች ዘይት የማምረት ችግር ነበረባቸው። ለዓለም ቀድመው ኮልድ በሆነ ፕረስ በድንጋይም በሙቀት ጫም፣ እንዲሁም መጅ ሰርተው ግመልና አህያ እያስጎተቱ ዘይት ይጨምቁ የነበሩት እኮ ኢትዮጵያውያኖች ናቸው። የዘይት ችግር ሳይኖርብህ ሚሽነሪዎች ዘይት እንረዳሃለን ብለው በቆርቆሮ አሽገው የምግብ ዘይት ተብለው እነዚህ ሲድ ኦይሎች የአትክልት ዘይቶች ታሽገው መጥተውልሃል። ያሁን በነፃ ነበር የምትሰጠው እንድትለማመደው ማለት ተለማመድከው። አሁን ምግቦች ላይ የራሳቸውን ጣዕምና መዓዛ አታውቀውም። የስፓይሲው እንትን ነው የምታውቀው። ስፓይሲው ደግሞ በደንብ ተደርጎ የሚታሸው በዘይት ስለሆን፣ እያንዳንዱ ምግቦች የራሱ ፍሌቨር ነበራቸዋል። አሁንስ ተመሳሳይ የሆነ ኮመን ፍሌቨር ነው የምታውቀው ምግብ ላይ ለምን? ስለዚህ ምላሳችን የሆነ ቦታ ላይ ተዘናግቷል ማለት ነው። የስርዓተ ምግብ አካል የመጀመሪያው ምላስ ነው። እነዚህ አሁን ዘይቶች ካየሃቸው ይመጣሉ። በፊት እኛ አገር ላይ የቅባት እህሎች ሰብሎች ነበሩን፣ እናመርታለን፣ ጨምቀን እንመገባለን። ጤናማ አመጋገብ ስርዓት ነበረ። በነፃ የሰጡን የቆርቆሮ ዘይቶችን ያው በአንድ መጥቀስ ስለማይጠበቅብኝ ነው በነፃ ነበረ። በነፃ ይሰጡሃል፣ ትላመዳለ፣ ከዛ ቀስ በቀስ ወደ ገበያ ዘውት መጡት። እኛ ደግሞ ማቴሪያሊስቶች ስለሆነ ቦትሉን የፕላስቲክ አድርገው ሀገራት የፕላስቲክ አድርገው ምን ይዘውልን መጡ ዘይት ሶስት ሌትር በሁለት ብር ይሸጡልን ሲመጣ እንደዛ ነበር። ሶስት ሌትር በሁለት ብር ነው የተላመርነው። ምን ይፈልጋሉ ተጠንቷል። ማቴሪያል ስለምንፈልግ ቦትሉን ምን አደረጉት እንዲያገለግለን ዘይቱን ሳይሆን ሰው ጎሞን ፈልጎ እንዲገዛው ታርጌት ተደርጎ በዛ መልኩ ነበር ወደ ገበያ የመጡት። ዛ ሁሉም ሰው መግዛት ጀመረ፣ እሱን ምግብ አደረገው። የቅባት እህሎችን ደግሞ ኤክስፖርት እንድናደርግ እድል መጣ። የቅባት እህል የሚያመርተው ሰው በሀገር እንዲሸፈን ሳያደርግ መላክ ጀመረ። ዶላር ሲገኝ ያንተ ጤና ገድል ይግባ። ዘይት በየቤቱ ይጨምቆ የነበሩ ሰዎች ከገቢ ወጡ፣ መፎካከር ስለማይችሉ። ስለዚህ ሰው ሙሉ በሙሉ ወዴት ሄደ? ወደ እነዚህ ቅባቶች አመራ። ከአመራ በኋላ ምንድን ነው የተደረገው? እንዲሁም የሆነ ጊዜ ላይ ህዝቡ አይ አጥንቴ ሳሳ አረጋኝ ምናምን ኮመን ሙሉ በሙሉ አቁሞት ነበረ። ይሄ የአትክልት ዘይቶች ሲያቆመው ፕላምቢ ስለነበራቸው ፈሳሽ ሆነው መጡ። አሁን እንጂ ደስ ምናቸው ናቸው? አዎ ተመሳሳይ ናቸው። እንደውም እነዚህኞቹ ናቸው አደጋቸው። የምንመገባቸው ዘይት ጤናችን ላይ በጣም ጉዳት ነው። ይከበጣም ከጀሪካው ይሄ ፕላስቲክ ደግሞ በፕላስቲክ ስስ ቦትል ይዞ የመጣው ደግሞ ከጀሪካው ያው ፕላስቲክ፣ ሁሉም ፕላስቲክ ነው። ሌሎቹ እነዚህም አደገኞች ናቸው። የጤና ችግር ሲያጋጥመ የኩላሊት ፊሌሪቲ፣ የጉበት ያንጀ ሲያጋጥመ ሄደህ የምትታከም ቱርክ ወይም ሕንድ ነው። እነዚህን ኦይሎች ደግሞ የሚልኩልህ እነሱ ናቸው። መርዝ ይሰጥሃል። ሙሉ በሙሉ ደግሞ የጤና ችግር ሲያጋጥመ በህይወትህ ደክመህ የሰበሰብከውን አሴትህን በሙሉ ይነጥቋል፣ በህክምና ተዋጠዋል። እና ዛሬ ላይ ዘይት ጨምቆ የኑግ ዘይት የሚሸጥ ሰው አንድ ሰው አራት መቶ ብር ይሸጥልህ ከነበር የእነሱም ተመሳሳይ እኮ አራት ነጥብ ሁለት ነው የሚይዝ አይደል፣ አምስት ሊትር ተብሎ የሚሸጠው አንድ ሺህ ስድስት መቶ ሀምሳ ብር ነው ገበያ ላይ አስለው። እና እንደነዚህ አይነት ስርዓቶችን እኛ እውቀት የመሰለን ስልጣኔ የመሰለን ከሌላ ሀገር ሲመጣ መቀበል ስለሆነ የራሳችን እውቀት አጎልብተን የራሳችን ችግር ከመፍታት ይልቅ ሙሉ በሙሉ ከሌላው ቦታ ላይ ሲመጣ ልክ ነው ብሎ መቀበል። እኔ የምሰጣቸውን ስርዓቶች እኮ ምን ያክሉ ሰው ገብቶታል? አሁን ዮሐንስ እያስተማር ያለው ምንድን ነው? በራሳችን እውቀት አንድን ችግር መፍታት ብንችል እንኳን ያ አንድ የሀገር ሀብት ነው ብዬ ነው የማስበው። እስኪ እስካሁን የተማርናቸው ያወቅናቸው ነገሮች በሙሉ የእኛ ናቸው? እንደ ሀገር ይሄ እውቀት የኢትዮጵያ ነው ብለን የምንኮራበት ነው አይደለም። ሪፈር እናደርጋለን፣ ገደብ ስላለብን፣ ሁሉን ስላላሳወቁን። አንድ ሰው አሁን ከፍተኛ የሆነ የጤና ችግር ቢያጋጥመው ሀኪሙ ሪፈር ነው የሚያደርገው ለምን የተማረው እውቀት ገደብ አለበት ማለት ነው ህክምና በራሱ የመጣው ሌላ ቦታ ነው ተብሎ ስለሚታመን ግን ዘመናዊ ህክምናን ማን ፈጠረው ይሄ ሞደርን የምንለውን ማለት ነው ማን ነው ለዓለም ያስተዋወቀው ካሉት ሀገራት አሁን ጥንታዊ ሀገራት ከምትላቸው እኮ ግንባር ቀደም ኢትዮጵያ ናት ስለዚህ ግንባር ቀደም የሆነችው ሀገር ለምንድን ነው ወደኋላ ያቀረ ነው የራስ የምንለውን ነገር በሙሉ ስለተው